ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናሌ ቤተሰቦች በያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ። ወጣት ዮሴፍ ብራን ነኝ፣ በሞያ የነጋዴና የቢዝነስ አማካሪ። የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህም ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ። ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሰባችሁ ሰብስክራይብ ማድረግና የደውል ምልክት መጫ እንዳትረሱ አብራችሁን ይቆዩ። ያው እንዴት ነክ? ሰላም ነው? ሰላም ነኝ ያለው ነው ጥና ይመስገን ተመልሰን መተናል። በሌላ ፕሮግራም በአዋጭ በሆነ ቢዝነስ ዛሬ ስንተኛችን ነው? ኦልሞስት ወደ አስራ ስድስተኛችን ነው። እና አስራ ስድስተኛ የቢዝነስ አይዲያችን እያወራ ነው። እንገፋዋለን እየተገፋ ነው። እንግዲህ ቀን ይሄዳል ሳምንት ይሄዳል ወሬ ይሄዳል። እኛ እራሱ እዚሁ እንዳንሸመገኝ መቶ ሳንደርስ ወልዳል እኔ እኔ ምን አለኝ ሺ በዚሁ በዚህ አጋጣሚ ትልና ይቅርብን። ዛሬ የምናወራው ስለ ዶሮ ወጥ ቢዝነስ ነው። ዶሮ ወጥ ዶሮ ወጥ ቢዝነስ እንግዲህ አይዶን አላውቅም። ኢትዮጵያ ውስጥ ጥቂት ነው ያየሁት፣ ግን ይመስለኛል በአውሮፓ ወይ በአሜሪካ አሜሪካ በተለይ ፌመስ ነው የኢትዮጵያ ዶሮ ወጥ እየተባለ ይሸጣል። ዶሮ ወጥ ብቻውን ማለት ነው። እና እንዴት ነው ከዚህ ጋር ተያይዞ ካናዳ ዶሮ ወጥ ነበር ዶሮ ወጥ ባህል ቤቶች አሉ። የአበሻ እኔ የነበርኩት በከተማ ሁለት ናቸው። አንደኛው ሶስተኛው ተዘግቶ ሁለት ነበሩ። ሁለቱ ጋር ዶሮ ወጥ ሄደህ ትበላለህ። ሌላ ወጦች አሉ ወይስ ዶሮ ወጥ ብቻ ነው? ሁሉም ያበሻ እንገባለን። ዶሮ ወጥ ግን ተወዳጅ ነው በጣም። ዶሮ ወጥ ያው መቃጠሉ ሲያምራቸው እነሱ ይበላሉ። አስባል ፈረንጅ ፊቱ ይቀላል፣ አይኑም ባንባ ይለዋል። አይዞ አይዞ። አዎ ህንዶች ያውቃሉ አሉ አገሮች፣ ሜክሲኮን በጣም ያውቃሉ በጣም የእነሱ በርበሬ። የሜክሲኮ በልቼዋለሁ እና ራሴን ልረሳ ትንሽ ነበር ይወይኔዳጣሚዳጣሚባጣው እኮ ነው ወጥ ላይ አይደለም እሱ ወጥ ነገር ነው። ነገ አይደለም እንጂ ማስንትማ ሲያቆጣ እ ቺሉ ተብሎ ቃሪ ራሱ አላቸው አላቸው። ግን አቃጣይ አይደለማ የሌሎቹ የሜክሲኮ የምናምን ነው ያለው። እና አይችሉትም ሌሎቹ ህዝቦች ያንን ፍሌቨር ቴስቱን አይችሉትም። ጠንካሪ ልባቸዋል አይ የሚገርም ነው ግን፣ በጣም እንትን አለ ማለት ነው። ያን ያህል ተፈላጊነት አለው። አይ አሪፍ ነው። ኢትዮጵያ ውስጥ አሁን አሁን ምን እየተለመደ ነው መሰለህ? ስፔሲፊክ የሆነ ነገር ስትሰራ ቆንጆ ነው ይባላል። ባለፋንስ ይችላል። ክትፎ ቤት ክትፎ ቤት ብቻ ነው የሚሰራ ሌላ ምግብ ከመስራት አቅቶ ካለ ግን ክትፎ ቤት ስትሰራ ተፈላጊነቱ እየጨመረ ይመጣል። አንተ ማትራፊ ትሆናለህ። ልክ እንደዚሁ አሁን የተጀመረ እየተጀመረ ያለ ቢዝነስ ነው። ጥቂት ቦታዎች አይቻሉ አዲስ አበባ አንዱ ለቦታዎች ዶሮ ብቻ ነው የሚሸጡት። እና በቃ ልነግርህ አልችልም። ዶሯቸው ደግሞ እንዴት እንደሚጣፍጥ በቃ እና ሙሉ ዶሮ ግን በጣም ውድ ነው። ሁለት ሺ ብር ነው የሚሸጠው ዶሮ ማለት ነው። ሙሉ ዶሮ ተብሎ የሚመጣልህ በአንድነት የሚቀርብ ነው። እባካችሁ ይህንን፣ በጾም ጊዜ ከባድ ነው። ምንድን ነው ሁለት ሺ ብር ሲሸጥ በጣም አትራፊ ነው፣ አዋጭ ነው። መረቁን ነው የሚጨምሩልህ ሞር እንጂ ከዛ ውጭ ሌሎቹ አይጨመሩልህም። እንቁላል አስራ ሁለት ይጨመርላል አስራ ሁለት እንቁላል አለው አስራ ሁለቱን ብልት ይቀርብላል ፉል ዶሮ ማለት ነው። ሁለት ሺ ብር ነው እና በጣም ምርጥ ነው። ግን እነሱ ከምን ይጠቀማሉ ብዬ ሳስብ መረቅ ይጠቀማሉ ምናምን ምናምን ሌላም ሌላም ሊጠቀሙ ይችላሉ። እና በምን ያህል ደረጃ ቢያተርፍ ነው ብዬ ጥያቄ ሆነብኝ። እና በዚህ የቢዝነስ አይዲያዎችን ስሰራ የሆኑ ካየኋቸው ነገሮች እየተነሳው ነው የሆኑ ከቀመስኳቸው ከበላዋቸው ወይም ደግሞ ከተጠቀምኳቸው ካገኘኋቸው አገልግሎቶች ነው ምን እና ሪል ነው መነግረግ ዶሮ ሀፍ ዶሮ ስትል ይቀርብላል። አንድ ሺህ ብር ነው የሚቀርብላል። እጅግ በጣም ምርጥ የሚባል ነው። ስድስት ብልት ይቀርብላል። ስድስት እንቁላል አለው። ከዛ መረቁ ሙሉ እንደተሟላ ስድስቱ ያበላል። ምንም ቆዳ ይገባላ ባ የሚያስቀሩት ነገር የለም። በጣም ስደት አድርገው ነው የሚሰሩት። ምርጥ አድርገው ነው የሚሰሩት እና ይሄ ቢዝነስ ለምን አይስፋፋም ብዬ አሰብኩ። ቢስፋፋ በጣም አዋጭ የሚሆን ቢዝነስ ነው። ሁለተኛ ደግሞ የሚሰራበት ሜትር ቢቀየር ቢዘምን ወይ ደግሞ አዲሽናል ነገር አድ ብታደርግበት እንዲሁ ዝም ብሎ የሆነ ቢዝነስ እንዳየቀው ብቻ ኮፒ ባታደርገው ጥሩ ነው። የሆነ ነገር አድ ብታደርግበት፣ ቫሊው አድ ብታደርግበት ይመከራል። ስለዚህ እዚህ ቢዝነስ ላይ ምን አይነት ነገሮች ቫሊው አድ ብናደርግ ቆንጆ ነው የሚለውን ማሳብ እናነሳለን። ታዲያ አንተ ከዚህ ቢዝነስ ጋር ተያይዘው ይሄ ቢዝነስ ምናልባት ስታርታፕ ቢደረግ ቢጀመር ምናልባት አትራፊ ሊሆን ይችላል ታስባለህ? በጣም ቲፒካል ስራው በጣም ስፔሻላይዜሽን ነው ልንለው እንችላለን። ኦልሞስት ስፔሻላይዝ ሳታደርግ አገባበት። አዎ፣ በቃ እዛ ላይ ሽታ በጣም ክብት ይጠይቃል። ቅምሻ በጣም ይፈልጋል። ከለር በጣም ይፈልጋል። ከለሩን ለማምጣት በርበሬ በማብዛት አይሆንም። ስለዚህ የራሱ ቴክኒክ አለው። እኚህ ነገሮች በጣም ወሳኝ ናቸው። ተሰጥቆ ዝንዚ ይፈልጋል ማለት ነው። ግን የቢዝነስ በጣም ክፍተት ያለው አይመስልህም? እንደ ዝም ብለህ ታስበው አሁን ሐዋሳ ውስጥ አንተ ዶሮ ልብላ ብትል የት ሄዳለህ? የግድ ሆቴል ልትሄድ ነው። ሆቴሎች እራሱ ኢንኬዝ ነው የሚሰሩልህ። አንተ ስትመጣ ነው የሚሰሩልህ እንጂ ከእዚህ ፕላናቸው ውስጥ የለም፣ አብዛኛዎቹ ሆቴሎች ማለት ነው። ስለዚህ ኢንተርናሽናል ሆቴል ፈልገህ ጥቂቶቹ ጋር። ስለዚህ ዶሮ ሚስቴ አማረኝ ሚስቴ አማረኝ በጣም ከባድ ሊሆንብህ ነው። ያ ብቻ አይደለም፣ ዶሮ ቢያምርቅ አንድ ሰው እንግዳ ከተማ ስትጋብዝ ሲመጣልህ ሁሌ በርገር ሁሌ ፒዛ ልትጋብዝ ነው። ዶሮ የምትጋብዝበት ቤት አያስፈልግም። ዶሮ የባህለት ብቻ ነው የምትበላው። አሁን እኮ እየቀረ ነው። የባህለት ብቻ አይደለም የምትበላው፣ ኖርማል የምትበላው ምግብ መሆን አለበት። አይደለም ዶሮ በጣም እንትን ማድረግ የለብንም፣ ማራቅ የለብንም። ስለዚህ ይሄን ስታስበው ከልፋት ጋር ተያይዞ በጣም አስቸጋሪ ነው። ቤት እንደ ልብ ልትበላ አትችልም። ምክንያቱም ልፋት አለው። ሽንኩርቱን አድቅቆ መክተፍ፣ ከዛ ከተከተፈ በኋላ ሽንኩርቱ ማቁላላት። መቁላላት ብቻ አይደለም፣ ዶሮን መበለት አለ፣ ማረድ አለ። እነዚህ ሁሉ ፕሮሰሶች ታስባቸው አሰልችህ ሆነህ ታውቃለህ። ታዲያ ይህንን ስታስበው ሊያቀርብል የሚችል አንድ የዶሮ አቅራቢ ድርጅት ያስፈልጋል። አሁን ላይ የተለመደው ምንድን ነው መሰለ፣ አውሮፓም የተለመደው እንትሁን ያቀርቡላል፣ በለተውል አሮስተውን ያቀርቡላል። ነገር ግን ወጡ የለም። አሁን አሁን ጥቂት ጥቂት ፓክት ሚያደርገዋሉ አይተ ከሆነ ኢትዮጵያን ኤርላይንስ ግቢ ውስጥ ይመስለኛል የተሰራ አይቼ ገረመኝ። ፓግድ አድርጋ ትሸጣለች። ወጡ ይሰራል ይሸጣል እና ተበልጦ ምን ብሎ ወጡ ከነንቱ ከነምን ይሸጣል እና ስንት ወር ይቆያል ስላል አንድ ወር ይቆያል አለች። ፍሪጅ ውስጥ አድርጋ ከዛ አንተ አሞቃለሁ እና እንደዛ ይሰራል እና የእሷን አየሁና ይሄ ደግሞ አሁን የእሷ አድርጋ በጣም ምርጥ አድርጋ ነው የሰራችው። እኛ እኮ የእሷ ደረጃ ራሱ አንድረስ እኮ እንደዛ ደረጃ ራሱ አንድረስ። ኖርማል ዶሮ ብትሰራበት ቤት በቀን ውስጥ አሁን ምሳሌ አንድ ዶሮ ብትሰራ በአንድ ዶሮ ምን ያለ ተርፈሉ ብለህ አውጥተህ ኮስት ምን ያላድርገ ዋጋን አንተ ተምነክ ቆንጆ ዋጋ ከቀረብክ የምሬን ነው የምልህ ሽሮ ከሚበላ ዶሮ የሚበላ ይመስልህ። የመቶ ብርና ለመቶ ብር ይነት ካለው በማባላት ደረጃም እኮ በደንብ ነው ያባል በጣም በጣም ላይ ላዩ ዳቦውን ያለ በደንብ ቅባቱ ብዙ ስለሆነ በደንብ ነው ያባላው። እና እኔ አንድ ምግብ ለሁለት እንብላ ከተባለ ብዙ ጊዜ ዶሮ ነክ ነገር ሳዝ ደስ ይለኛል። ይበቃል፣ በጣም ያባላል። ስለዚህ ክፍተት አለ፣ እንደ ሌሎቹ ቢዝነስ ሳይሆን እንደው ከነሱ ባለፈ ክፍተት አለ። ገና አልተበላበትም፣ ብዙ ሰው አልጀምረው የምንለው ቢዝነስ ነው። ስለዚህ ቢዝነስ ጥቂት መሰረታዊ ነገሮችን ላንሳ። የሚያስፈልጉ ነገሮችን አንድ ዶሮ ለመስራት የሚያስፈልጉ ነገሮች አሉ። ዶሮ ራሱ አለ፣ ሽንኩርት አለ፣ ቅመማ ቅመም አለ፣ ዘይት አለ፣ ቅቤ አለ፣ በርበሬ አለ፣ የሰው ጉልበት አለ፣ መብራት አለ፣ እንቁላል አለ። ታዲያ እነዚህ አስራሁለት እንቁላል ጨምር የለ ከነ ዶሮ ወጪ በአጠቃላይ ሽንኩርቱን ቅቤውን ጨምር የለ ይህን አጣጥሞ ቆንጆ አድርጎ ለመስራት አሁን የሚያስፈልግ የሚያስወጣ ወጪ አሁን ባለው ነው ምልክ አንድ ሺህ አምስቱ ድረስ ይፈጅብሃል። ዶሮ ባይዜ በዓለት ነው የሚወደደው እንጂ ከበዓል ውጭ ዶሮ ርካሽ ነው። ይሄ ሐቅ ነው። የታወቀ ነገር ነው። ዶሮ በቅርቡ አሁን በቅርቡ የዛሬ ሁለት ወር አካባቢ ይመስለኛል፣ ጾም ከመያዙ እንደው አንድ ወር በፊት ቀደም ብሎ ነው እና ኖርማል ስንገባ አምስት ወር ግብድ ዶሮ ስጥን እና ደነገጥን። ሺ አምስት ምናምን እኮ ነው የገና ለ ተኮስ ይሸጥ የነበረው እኮ እና በዚህ ያህል ደረጃ ዶሮ ይቀንሳል ምናምን። ይህን አንደኛ ታሳቢ ማድረግ አለብን። ሁለተኛ የግድ ገበያ ደ መግዛት አይጠበቅብንም። አቅራቢዎች ይኖራሉ። እነዚህ ብናነጋግራቸው ሊቀንስ ይችላል። ሽንኩርትም ልክ እንደዚሁ ነው። የበዓል ዕለት ሊወደድ ይችላል። ከዛ ውጭ ያላቸው ነገሮች ግን ይቀንሳል። ከአቅራቢ ደግሞ መር ብናገኝ ቆንጆ ነው። ቅመማ ቅመሞች፣ ቅቤዎች፣ ዘይቶች እንደዚሁ ከአቅራቢ ብናገኝ አሪፍ ነው። ከዛ ውጭ አቀማም አሰራርክ ነው እንጂ ዋጋው ፕራይሱ ማክሲመም ሺህ አምስት መቶ ድረስ ነው የሚወጣው። ከዚያም አውርደ ልትሸጠው ልትሰራ ትችላለህ። አንተ ታዲያ ይህንን ወደ ገበያ ስታስገባ እሸጠዋለሁ ብለህ ስታስብ ኦልሞስት አምስት መቶ ወር ብታተርፍ በሙሉ ሊሆነ ብትሰራ ሁለት ሺህ ብር ቅድም ባልኩ ዋጋ እኔ በበላሁት ነው የዛሬ ሶስት ወር አካባቢ አዲስ አበባ የበላሁት ነው። አሁን ላይ ስንት እንደሚገባ አላውቅም። ጨምሮ ሊሆን ይችላል እና እንደዚህ ጨምር ትችላለህ። ግን ሙሉ ንስራ ቢባት በአንድ ዶሮ አምሳ ብር ታተርፍበታለህ ማለት ነው። በሀፍ ዶሮ ሁለት አምሳ ብር ታተርፍበታለህ ማለት ነው። ስለዚህ በዚህ ሌል ደረጃ ትርፍ ያለው ነው ማለት ነው። ሩቡን ብታደርግ ሩቡ ባይዜ ሶስት ያባላል፣ ሀፉ ስድስት ያባላል፣ ሙሉ ደግሞ አስራሁለት ያባላል። ታዲያ ሰው በግሩፕ መብላት ሲፈልግ፣ እንዲሁም ደግሞ የባህል ቤት ምግብ ቤቶች ገብቶ ሰው ክትፎ ብቻ አይደለም የሚበላው፣ ዶሮ የሚባል የባህል ምግብ ቤት እንዳለ ያውቃል። ዶሮ አንዱ የበዓላችን ምግብ እንደሆነ መታወቅ አለበት። በጣም ጣፋጭ ምግብ ነው። በጣም ተወዳጅ ምግብ ነው። በበዓል ብቻ ለምን ትበላዋለህ? ስለዚህ ሲያምር ሄደህ የምትበላው ምግብ ተመራጭ ምግብ ማድረግ ትችላለህ አንተ ማለት ነው። ስለዚህ የትን ቦታ እንስራ ሲባል ብዙ ጊዜ የሚመከረው ምግብ ቤት ባይዜ የምናየት ቦታ ነው መሰለህ። ባንክሮች የሚበዙበት ቦታ ቢሆን ይመከራል። እንደዚያ ምግቦች ማለት ነው እንትናቸው የደሞዝ አቅማቸው፣ የመግዛት አቅማቸው ከፍ ያሉ ሰዎች ናቸው የሚመገቡልህ። ክትፎ ለምሳሌ መናሪያ አካባቢ ሄደህ ስለከፈትክ ይበላል። መናሪያ አካባቢ ለሰው የገንዘብ መጠኑ አቅሙ ከፍ ያነሰ የመግዛት አቅሙ በጣም የወረደ ነው። ስለዚህ ከፍ ወዳለ ቦታ ነው እንደዚህ ነገሮችን ከፍ አድርገን መሄድ ያለብህ። ስለዚህ ቦሌ አካባቢ ብትከፍት ቆንጆ ነው። እንዲሁም ባለፈ ደግሞ የተለያዩ ባንኮች የሚበዙበት ምሳቸውን ሲወጡ የሚበሉበት ከስተመር የምታገኝባቸው ቦታዎች አሉ። ሰሌክት አድርገን ሰርች አድርገን ብትሰራ ይመከራል። ቢዝነሱን ለመጀመር የሚያስፈልጉ የተለያዩ ወጪዎች ይኖራሉ። ቅድም የነገርኩህ ከዶሮ ውጪ ወጪ፣ ቤት ኪራይ ያስፈልጋል። ከዛ ጠረጴዛና ወንበር ያስፈልጋል። የምትከራየው ቤት ሚኒመም መቶ ካሬ መሆን አለበት። በጣም ወረደ ከተባለ በትንሹ ጀምራለሁ ራሱ ካልክ ከሃምሳ ካሬ ማነስ የለብህም፣ ጽድት አድርገህ ቆንጆ ለመክፈት። ከዛ ኢንቴሪየር ዲዛይን አለ። ከዛም ባለፈ ደግሞ ኪሽን ካቢኔት አለ። ኪሽን ካቢኔቱ በጣም ምርጥ አድርገህ ማሰራት ይኖርብሃል። እሱን ከጨረስክ በኋላ ደግሞ ጥቃቅን ወጪዎች አሉ ጥቃቅን ወጪዎች ስልክ፣ የተለያዩ የምታሟላቸው ወጪዎች እንደ ድስት ያሉ፣ እንደ ማንኪያ ያሉ፣ እንደ ተለያዩ ማማሰያ ያሉ፣ ቅመማ ቅመሞች፣ ዘይቶች፣ ቅቤ፣ ሽንኩርት እነዚህ በአጠቃላይ ይወጣሉ። እነዚህ ወጪዎች በአጠቃላይ ስደምራቸው ይህንን ቢዝነስ ለመጀመር ምን ያህል ያስፈልጋል ሳስብ ለቅመማ ቅመሞቹ እና ለድስት ለጎመን ለተለያዩ ነገሮች የምታወጣቸው ነገሮች እስከ መቶ ሺ ድረስ ያስወጥተዋል። የቤት ኪራይ በካሬ ሁለት መቶ ወር ብትከራይ ወይም ደግሞ ኖርማል ዝም ብሎ አንድ ቦታ ውሰድ ቢባል እስከ አስር ሺ ብር ድረስ ሊያከራይ ይችላል። ሀምሳ ካሬ ከሆነ ማለት ነው። ሌላው ጠረጴዛና ወንበር እስከ ሀምሳ ሺህ ብር ይፈጅብሃል። በአጠቃላይ ይህ ቢዝነስ ለመጀመር እስከ ሁለት መቶ ሺህ ብር ድረስ ያስፈልግሃል። ይሄ ቢዝነስ እጅግ በጣም ወሳኝ ቢዝነስ ነው። ምንም ጥርጥር የለውም። በዚህ ቢዝነስ ላይ ቢውልድ ለማድረግ ምን ዓይነት ነገሮችን ቢጠቀሙ ትላለህ? ያው ቢቻል ይሄን ቢዝነስ ሲሰሩ ቀደም እንዳነሳ ነው፣ ስጦታቸውና ዝንባሌያቸው የባለቤቶቹ ወሳኝ ነው። በተቀጣሪ ብቻ ይህንን ጥራትና ይህንን ጣም ማስጠበቅ አይቻልም። ምክንያቱም ተቀጣሪ በተቀያየረ ቁጥር ጣም ሊቀያየር ስለዚህ ባለቤቶቹ የራሳቸውን ብራንድ ይዘው ለመቆየት አቀነባበሩን፣ አሰራሩን፣ ሂደቱን እራሳቸው ተሰጠውና ክህሎቱ ያላቸው ቢሆን ይመረጣል። ከዛ በተጨማሪ ደግሞ ቅመሞቹን የተለያየ ነገሩን የመጨመር መጠን ብቻ ሳይሆን ከሚቀመምበት አካልም ጋር ግንኙነት ቢኖራቸው ይመረጣል ብዬ አስባለሁ። ምክንያቱም የሚያመጡት ቅመም በተለያየ ቁጥር እዚህ ጋር የሚሰራው የምግቡ ጣዕምም ለውጥ ያመጣል። ስለዚህ ግብዓቶቻቸው ላይ ጥንቃቄ ማድረግ ይኖርባቸዋል። የቅቤው ሊሆን ይችላል። የቅመማ ቅመሞቹ የትኛውም መከለሻ ብለ መኖሪያ የትኛውም አይነት የሚሰራበት ያኛውንም አቀነባበር ላይ መግባት አለበት እጃቸው ከዛ ጀምሮ ቢሆን ወይንም በቋሚነት በተመሳሳይ መልኩ የሚያቀርብላቸው አካል መሆን ይኖርበታል። ለፕራይስም እንዲያመች ለፕራይስም ጥራቱንም፣ ጣዕሙንም፣ ፍሌቨሩንም፣ ሽታውንም እንዳይቀያየርባቸው እንዳይለወጥባቸው ደንበኛን ባስለመዱት ይዘውት እንዲሄዱ ማለት ነው እና ባላወቁት ሰዓት ችግርም እንዳይፈጠርባቸው ጥሩ ነገር ሰርተን አቀረበ ብለው የሚያስደነግጥ ጣዕም ሆኖበት ደንበኛ ጥሏቸው የመሄድ ፈተናም እንዳያጋጥማቸው ጥንቃቄ ግብዓት ላይ ማድረግ ይፈልጋል። ከዛ ውጭ አገልግሎት አሰጣጡ አገልግሎት አሰጣጣ አቀራረብ ከኢንቴሪየር ዲዛይን ከቤቱ ውበት በተጨማሪ የነሱ ሳቢነት አፒታይት ይከፍታል። በርበሬው ቢያቃጠልም የእነሱ ፊት ማሳቅ አለበት፣ ማስደሰት ንቻል አለበት። እና ደስደስ ያለው ቤት እንዲሆን የሚያደርገው ባለቤቶቹ ሰራተኞቻቸውን የሚይዙበትና እነሱም በቤት ውስጥ የሚንቀሳቀሱበት ልክ እናት ቤት ውስጥ ጉድ ጉድ የምትልበት አይነት ስሜት ሊፈጥርልኝ ይገባል። አበሻ በአብዛኛው እናቱ ቤት ነው ዶሮ ወጥ የለመደውና ካፌም ላይ ሲሄድ የእናቱ ቤት እንዲመስለው ስሜት መፍጠር ያስፈልጋል። የእናት ጓዳ የሚባሉ ይባሉ ምግብ ቤቶች እነሱ ሰው ቁጭ ብሎ በቃ ይጨመርልኝ እያለ ሲበላ ነው። እነሱንም ተወዳጅ ያደረጋቸው ይሄ ነው። እራሳቸው ስለሚሰሩ ነው በጣም እጃቸው የሚጣፍጠው። በጣም ምርጥ ነው። እንግዲህ ትርፋችን በዚህ ቢዝነስ ላይ እንግዲህ ከሰላሳ ፐርሰንት እስከ ሐምሳ ፐርሰንት ማትረፍ እንችላለን። ይህን ያሳውልህ ከምን አንፃር ነው መሰለ፣ ቅድም ነገር ነው ያለው። እሺ አምስቶ እንትን ያልከውን ሁለት ሺ ብር ነው የምትሸጠው ምግብ ሲሆን ብዙ ጊዜ በተለይ ደግሞ እንደዚህ ቶሎ ቶሎ ሊያልቁ ሊበሉ የሚችሉ ምግቦች ሲሆኑ ብዙ ትርፋት ይዝባቸው። ለምሳሌ በተለይ በተለይ ደግሞ እንደ በየአይነት ሲሆኑ አስር ብር ይዘባቸው የሚሸጥባቸው ሚዘ ናቸው ይዘ በየአይነት ሀያ ብር አስር ብር ይዘባቸው እንደሆነ አተርፋለሁ እያልክ የምሰራቸው ቢዝነሶች ናቸው። እና እንደ ምግብ ስታስበው እንደ ዶሮ ወጥ ቢዝነስ አሪፍ ነው እንደው አትራፊ ነው። ነገር ግን እዚህ ቢዝነስ ላይ ምን አይነት ቢዝነሶችን መጠቀማለን መሰለህ፣ ቅድም እህታችን እንዳደረገችው ወጡን ሰርተ ማቅረብ የምትችል ፓኬጅ ቢኖር አሪፍ ነው፣ ለድግስ ቤቶች እንዲሁም ደግሞ ቤት ውስጥ ለምሳሌ እኔ ቤት ውስጥ አሁን ምግብ ካልሰራው ከአማረኝ ዶሮ ወጥ በቃ ቢኖር ደስ ይላል። የሚያዘጋጅ ፓኬጅ ቢኖራቸው እንደዚያ ነገሮች መስጠት ቢችሉ እጅግ በጣም አሪፍ ቢዝነስ ነው። ስለዚህ በዚህ ቢዝነስ ላይ ተሰማሩ፣ ችግር አታውሩ። እዚህ ቢዝነስ ላይ ሞር ኦፖርቹኒቲ አለ። ኦፖርቹኒቲ ያለው ከምን አንጻር መሰላችሁ? ብዙ ሰዎች አልገቡበትም። እናንተ በተለየ መንገድ እየሰራችሁ ነው። በዛ ላይ አንድ ነገር ነው የምትሰሩት። እዚህ ቢዝነስ ላይ ምናልባት ክፍተት ይፈጠራል ብዬ ማስበው ምንድን ነው የጾም ወቅቶች ላይ ነው። ታዲያ የጾም ወቅቶች ላይ የምናደርግ ብላችሁ የምታስቡ ከሆነ የሚሰሩ ሌላ ምግቦች አሉ። እነዚያ ምግቦች ማቅረብ ይቻላል። በጣም እጅግ ዘመናዊ የሆኑ የበያይት አይነቶች አሉ። በጣም ጽድት አድርጋችሁ በያይቶችን መስራት ትችላላችሁ። እነሱ በያይቶች ማቅረብ ትችላላችሁ። ከዛ ውጭ በፍስግ ቀን ሁል ጊዜ የምትሰሩት ዶሮ እንደሆነ መታወቅ አለበት። ስለዚህ ይህንን አገናዝባችሁ ብትሰሩ በጣም አሪፍ ነው። ከዛ ውጭ በዚህ ቢዝነስ ላይ ውጤታማ ለመሆን ወሳኝ ነገር ከዚህ ተጨማሪ ያው በአብዛኛው የተለመደው እህቶቻችን ናቸው፣ በእንደዚህ አይነት ስራ ላይ ክህሎት ያላቸው አንዳንድ ወንዶችም እጃቸው በጣም ጣፋጭ እየሆነ መጥቷል። ቢሆንም እህቶቻችን አጠንክራችሁ ይሄንን ስራ ገብታችሁ በተለይ በጣም የሚወደድላችሁ በቤት ውስጥ በአካባቢ ማህበረሰቡ ያን የእሷ እያሉ የሚያደንቁ ከሆነ እባካችሁ ቤት ይዛችሁ አትቀመጡ፣ ይዛችሁ ትጡ ለእናንተ ነው ገበያ በትክክል ከዚ እንዳላችሁ። እባካችሁ እህቶች በቃ ሙያው ካላችሁ ውጡ። ምግብ የሚጣፍጥልሽ ከሆነ ሽሮ ስትሰሪ የሚጣፍጥልሽ የነካሽ ሁሉ የሚጣፍጥ ከሆነ አንቺ ወተሽ መክፈት ያለብሽ ምግብ ቤት ነው። ሌላ ምንም እንትን የለሽም። ተሰጦ እሱ ነው። እኛ ነቢይ መሆን አይጠበቅም፣ ወይም የሆኑ ነገሮች መሆን አይጠበቅብንም። ኤ በቃ ያለች ነገር ወተሽ ስሪበት፣ በእንትንሽ ተጠቀሚ። ውጤታማ ትሆናላችሁ። ስለተሳታላችሁን ስላዳመጣችሁን ከልብ እናመሰግናለን። እዚህ ዩቲብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ ቁም ነገር መስማት ብትፈልጉ ከሆነም ደግሞ ላይክ፣ ሼር እንድታደርጉ ከወዲሁ ጋብዛችኋለሁ። ለዛሬ እዚህ ጋር በቃ።